አሰላሙ አሌይኩም አረህማቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ያላችሁ ብዙት አላህ የበለጠ የለም ጤንነት ነው ማለት ነው። መጀመሪያ ይህን ማለት ፈልጋለሁ። ከዛ በመቀጠል ሀቫይብ እኔ ተመልሼ እመጣለሁ። የሚገራርም ቪዲ አለላችሁ ተመልከቱ ማለት ነው። እንደዚሁ ተቀጠለ ማለት ነው። እንደዚሁ ተቀጠለ ኢክራም ኢሳም ፈኪ በኢክራም ቻናል ቪዲዮ በቃ ነገሩ ሁሉ ሚዲያ ላይ የሚሰራው ሁሉ ውሸት ድራማ መሆኑን እዚህ ጋር ትኩረት አድርጉና ተመልከቱ ማለት ነው። ምንም ከመጻፋችሁ በፊት ማለት ነው። በነገራችን ላይ እኔ ሰዊክ ፊች እንደዚህ ታልጣመኛ ትችው እወጣለሁ እንጂ መቶኳል አልጠቀምም ማለት። ምክንያቱም ታየውስ መቶኳል መጠቀም ስለማይቀር አላየውም፣ እልምህም ቪዲዮን አይተን ነገራቶች እናያቸዋለን እንረጋጋለን ማለት ነው። እስኪ ወደ ቪዲዮ እንሄድና እንመለሳለን ሲሆን ባለመጥራቱ እዛ ጋር እኔም ደንግጫለሁ፣ ግራም ተጋብቻለሁ። ምክንያቱም ትመጣለች ብዬ በውስጥ እየጠበቅኩኝ ነበረ። ብዙ ነገሮችንም ማውራት ፈልጌ ነበር፣ ማውራት አልቻልኩም። እዛ ቦታ ላይ ማለት ነው እና የሰውን ሀሳብ የሆነ ነገር ሳትረዱ ብዙ ባታወሩ እጅግ በጣም ደስ ይለኛል። እንደ ሀሳብ ማለት ነው። አይ አወራለሁ፣ የፈለግኩት እናገራለሁ የምትሉ ደግሞ ከሆነ እንደፈለጋችሁ መናገር ትችላላችሁ። ምክንያቱም ሚዲያ ማለት ሁሉም ሰው የፈለገውን ሀሳብ የሚሰጥበት ማለት ነው እንጂ እኔ አሁን ምናልባት ኮሜንታችሁ ምናምን አይቼ ከመሰላችሁ ተሳስታችኋል እኔ ኦፍ ማድረግ እችላለሁ ኮሜንቴን እንዳጽፉ ማድረግ እችላለሁ። ግን ለምን እንደፈለጋችሁ መጻፍ ትችላላችሁ ግን ሙስሊሞች ምን ይላሉ መልካም ንግግር ሰደቃ ነው ይላሉ እና እሺ ጋይዝ ቪዲዮን አይተን ተመልሰናል ማለት ነው ሀባይብ ምንድን ነው የሚለው ቪዲዮ እንግዲህ እንዳያችሁት ነው መገመት ያቀታል ብዬ አላስብም እኔ ባልጀምርበትም ጥሩ ነው አላህ ጤና ይስጠን የምለው ለዚህ ነው። እኛ ጤና ይስጠን እና ማለት ነው እድሜ ይስጠን፣ ብዙ ነገር ገና እናያለን ማለት ነው። እኛ ምን ቸገረን እንዲያው የምሬ ነው ምላችሁ፣ ምንም ምንም ችግር የለብንም። ተቻላችሁ አስተያየት እየሰጣችሁ ቪዲዮ ለመስራት እና የራሳችሁን ቻናል ማሳደግ ትችላላችሁ፣ የኔ አስተያየት ማለት ነው። ከዛ በመቀጠል ደግሞ የምታዩት ነገር ሁሉ እኛን ለማጨለል ኮሜንታተሮችን ለማጨለል በነገራችን ላይ ለእነሱ መልእክት ያለኝ ምንድን ነው? ኮሜንቱ የሚጻፈው እኮ በፊሉ ምሳሌ መሰረት ነው። ይሄ ጠፍቷቸዋል። እስቲ ንገሩልኝ እባካችሁ፣ ኮሜንት የምጽፉ ሰዎች ንገሯቸው። በፊሉዋችሁ ምሳሌ መሰረት ነው ኮሜንት የምንጽፈው እኛ ምን አገባል። መጥረግረግ ካለባችሁ ተጥረገረጋላችሁ ብላችሁ ጻፉላቸው። ይህኔን ስለማያዩት ነው እውነት። ይህን ነው እኮ የምል ሰው እኮ የሚፖስተው ምን ይመስለዋል የሚፖሰተው ቪዲዮ ምን ይዞ ይመጣል ብሎ መገመት መቼም ያቀታቸውም አይደለም። እና ለማናቸውም ዛሬ ሀይሜ እንግዲህ የተሰጣትን ስጦታ ልትመልስ ብላ ነበር። ትንሽ ይሄ ትንሽ በጣም ከድራማው ወጣ ያለ ባህሪ ያሳይብሻል። ድራማሽን ስሪ። ዝም ብለሽ ስጦታ አይመለስም ነውር ነው እላለሁ፣ እንደኔ ማለት ነው። ምናልባት ድራማው ከፍ ለማድረግ ለማጋነን የተፈለገ ይመስላል፣ ጥግ ድረስ ለመሄድ የኛ ሁኔታ ለማየት ምናምን ነገር ይመስላል። ነገር ግን ስጦታ የትም ቢሆን አይመለስም ነውርም ነው። ይሄን ነገር ንገሯት። ከዛ በመቀጠል ያው አንድ የተለመደው ደግሞ ፈኪና ኢሳም መጥተዋል። መጀመሪያ ቪዲዮ ላይ ለማስቀመጥ ሞክሬ ነበር ግን ብዙ እንትና አላለኝም። ግን አዋርዶ ሲቀበል አሳዘነ። ዛሬ ለት ኤክራም፣ ያው መጀመሪያ ላይ ነግራችኋለሁ። ኤክራም እና ኢሳም ደግሞ ፈኪ አብረው ቪዲዮ ይሰሩልናል ከሆነ ጊዜ በኋላ ይሰሩልናል ታያላችሁ። ወይ በኤክራም ቻናል ወይ በፈኪ ቻናል ወይ ደግሞ ኢሳም እና ኤክራም በሚለው ቻናል የሆነ ጊዜ አብረው ቪዲዮ ይሰሩልናል ብያ ተስፋ አደርጋለሁኝ የምጠብቁት ነገር ነው። እና ሕልሜ ተሳካ እያለች ትገኛለች። እንዲሁም ደግሞ ምክርም ነገር እሱ በነገራችን ላይ ችግር የለበትም፣ መናገር የሚፈልገውን ነገር ይናገራል። እውነት ለመናገር አንዴስ የሚለው ነገር ሰው በግልጽ መናገር ግልጽ ሆኖ የሚናገር ሰው በጣም ጥሩ ነው ብዬ አስባለሁ። የምታባቢውን ነገር አቁሚ፣ ስራ ከሆነ ስራ ነው ብሏታ። የምንስማማው ምኛ ጋር እንደዚህ ነው፣ አለበለዚያ መጥረግረጋችሁ እንትን ያለ ነው የሚቀጥል ነው የሚሆነው። አንቺ ጋር ስራ እንዲ ቪዲዮ እየቀነሰብ ነው አሚን፣ ማነው ቪዩ እየቀነሰብ ነው ምናምን ብሏታል ማለት ነው። ለምን ከኢክራም ጋር አልመጣም ብለው እያሉኝ ነው ሲልም ሰምተነዋል ማለት ነው። እንዳያችሁት፣ ዛሬም የተወሰነ ምክሮችን ለግሷታል። ያው ልጅቱ ስለማትሰማ ነው አስተካክልበትን ነገር ብሎ ነግሯታል ማለት ነው። በነገራችን ላይ ሚዲያ ላይ ከመንጣታችን በፊት የተለያዩ ትኩረት መውሰድ አስፈላጊ ነው ብዬ አስባለሁ። እሷ ያየችውን ነገር አትራክ አድርጋ መሰለኝ የገባችበት እናም ደግሞ መጀመሪያ የሆነን ነገር ስንጀምር ማየት ይኖርብናል፣ ማስተዋልና መገንዘብ ይኖርብናል ብዬ አስባለሁ። ወይ ማለት ነው ሚዲያ ያው የያዘውን አይለቅም ብሎ ነግሯታል እኮ ከዚህ በፊት ግን፣ አትሰማም ባይዘው ወይ፣ አትሰማም የሚልም ብዙ አለ ኮሚኒቱ ላይ። እኔ ብዙምን መጨረሻ ላይ ያየሁት ነገር ግን እንመጣለን ከኢክራም ጋር ነው እምንመጣው፣ ከአንቺ ጋር አይደለም፣ ከኢክራም ጋር ነው ብሏል ማለት ነው። እንግዲህ ክራም አዋርዱን ሲቀበል ያለው ይሄ ክላሲካል ምንድን የሚባለው በጣም ነው ያሳዝን ሀቂቃ ማለት ነው። እና የምንላችሁ ነው። እኔ ለእናንተ ነው ይሄ ለእኔ መሰለች ለኮሜንት ጻፊዎች ምናምን ሀይሚ እንዳለችው መጨረሻውን ሳታዩ በጣም ብዙ አትናገሩ። ብዙ የመናገር መብት አላችሁ፣ አዎ ግን እራሳቸውን ከምትቆጩ ተምትቆጩ በኋላ እራሳቸውን ተምትጠሉ ጋባ አድርጉት ብላለች። ጋባ አድርጉት ችግር የለውም። እነሱ ስራቸውን እየሰሩ ነው። ጋይስ በእኛ እየተጫወቱ ነው። እናንተም ደግሞ እኔ ልላችሁ የምፈልገው ነገር የሆነ ነገር አስተያየት ስትጽፉ እንደዚህ ቪዲ በራሳችሁ እየሰራችሁ የራሳችሁን ቻናል አሳድጉ። ሌላ ምንም አማራጭ የለም። ምክንያቱም እኛ ኮሜንት በጻፍን ቁጥር እነሱ ይጠቀማሉ። ግን ስድባቸውም ለምንድን ነው እንደዚህ የምትሉት ብለው መንጣታቸውም የማይቀር ነው አምላሻችን የኛ እንደዚህ ነው። አመዳፋሾች ነን፣ ኮሜንት ጻፊዎች ማለት ነው። ሶ ይህን የምንፈልገው ነገር ታየም አልታየም አምስትም አስርም ሰውየው የራሳችሁን ቻናል ለማሳደግ ፈልገው ማለት ነው። እና ፈኪና ኢሳም ዛሬ ላራት እያቃን በዚህ መልኩ መጥተዋል ማለት ነው። የሚገርም ነው። ቆንጆ ድራማ ነው እየሰሩ ያሉት። ምንም አይከፋንም፣ እኛ ምንም እና ከኢክራም ጋር እንመጣለን ብለዋል። እኛም እየጠበቅን የነበረው ከኢክራም ጋር መጥተው ሁለት መቶ ሺህ ሰብስክራይብ ያከብራሉ ስን ነበረ። ግን እየመጣ ያለው ከፈኪ ጋር ነው። እንዲሁም ደግሞ ዛሬ የመቶ ሺህ እና ሀባይ ኢክራም እና ሀይሜ ማለት ታስተላልፏል። ባይ ዘ ወይ ኢክራም ትናንትና ይቻታለሁ፣ ሰምቻታለሁ። ዛሬም ሀይሜን ሰምቻታለሁ ማለት ነው። በእኔ ምክንያት ሌሎች ሰዎችን አትሳድቡ በእኔን እንደፈለጋችሁ ሌሎች ሰዎችን ግን አትሳደቡ በእኔ ምክንያት ብለዋል፣ ማለት ነው። እውነታቸውን ነው፣ ምክንያቱም የሚሰሩትን ነገር እነሱ ስለሚያውቁ በነዛ በእነሱ ምክንያት ሌሎች ሰዎችን ሲሳደቡ እነሱ ትንሽ ይደብራቸዋል። ባይዘ ወይ ማለት ምክንያቱም የሚሰሩትን ነገር እራሳቸው ያውቃሉና ከስድብ ማለት ነው እየቆራረጣችሁ በቃ ሀሳባችሁን በራሳችሁ ቻናል ብታስቀምጡት የሚል ነው ያለ ማለት ነው። የዛሬው ደግሞ የአበደ ቪዲዮ ነው የሰሩት። አልኳችሁ፣ ያበደ ነው። አበረታቷት አመጣትሽን ሳምሪ ብሎም መክሮ ሰዷታል ማለት ነው እንደ ብትሰማ ይኸው እንግዲህ አራት እያቀናቸው ነው እየመከራት ነበረ። ያው ግን አልሰማ ስለምትል ይመስለኛል ስልኩንም እመልስልሻለሁ ግን፣ በጣም አመሰግናለሁ ብሏታል ማለት ነው። እስኪ ቪዲዮውን እንመልከት።